አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 23 በዚህ ቀን ፀሐይና የአጥቢያ ኮከብ የተባለ ታላቅና ክቡር የሆነ የሰማዕቱ የቅዱስ ጊዮርጊስ የምስክርነት ፍጻሜ ሆነ። የዚህም ቅዱስ አባቱ መስፍን ነው፣ ስሙም አንስጣንዮስ ይባላል። በቆጶዲያን ሀገር። የእናቱም ስም ቴዎብስታ ይባላል፣ ከፍልስጤምም ሀገር ናት። ታናሽ ሆኖ ሳለ አባቱ አረፈ። ሀያ ዓመትም በሆነው ጊዜ የአባቱ ሹመት ሊቀበል ወደ ንጉስ ዱዲያኖስ ዘንድ ሄደ። ንጉሱም ጣዖትን አቁሞ ጣዖትን እንዲያመልኩ ሰዎችን ሁሉ ሲያስገድዳቸው አገኘ። ይህንንም አይቶ ቅዱስ ጊዮርጊስ እጅግ አዘነ። በእርሱ ዘንድ ያለው ገንዘቡን ሁሉ ለድሆች ለምስኪኖች ሰጠ። ባሮቹንም ነፃ ወጣቸው። ከዚህ በኋላ በንጉስ ፊት ቆሞ በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመነ። ንጉስም አባበለው፣ ብዙ ቃል ኪዳንም ገባለት። እርሱ ግን አልተቀበለውም። ለመስማት እንኳን የሚያስጨንቅ ስቃይን አሰቃየው። ጌታችን ግን ያጽነዋል፣ ቁስሉንም ያድነዋል። ሶስት ጊዜ እንደሚሞት እርሱም እንደሚያስነሳው በአራተኛውም የምስክርነት አክሊልን እንደሚቀበል ነገረው፣ ቃል ኪዳንም ሰጠው። ስሙም ለዓለም ሁሉ የተገለጠ የሆን ዘንድ በተጋድሎና በመከራ በመቀበል ጽኑ በሆነ ስቃይም ሰባት አመት እንደሚኖር መላእክትም እንደሚያገለግሉት ነገረው። ንጉሱም ቅዱስ ጊዮርጊስ ባለመታዘዙና ባለመመለሱ እጅግ አዘነ። ስለዚህ አትናትዮስ የሚባል ታላቅ ስሬኛ አመጣ። እርሱም መርዝን ቀምሞ በጽዋ ሞልቶ አስማት ደግሞ እንዲጠጣ ለቅዱስ ጊዮርጊስ ሰጠው። ወዲያውኑ የሚሞት መስሎት ነበር። ቅዱሱም ያንን ጽዋ ጠጣው፣ ምንም ጉዳት አልደረሰበትም። ያ መሰሪም በክብር ባለቤት በጌታ ኢየሱስ አምኖ በሰማዕትነት ሞተ። ከእርሱም ጋር ሌሎች ብዙዎች ሰዎች በሰማዕትነት ሞተው የህይወትን አክሊል ተቀበሉ። ቁጥራቸውም ሰላሳ ሺ ሰባት መቶ ነፍስ ነው። ቅዱስ ጊዮርጊስን በዱሪያኖስ በሰባ ነገስታት ፊቱ በቆመ ጊዜ በዚያም የተቀመጡባቸው የእንጨት ወንበሮች ነበሩ። ቅዱስም እነዚህን የተቀመጥክባቸው ወንበሮች እንዲበቅሉ፣ እንዲያብቡና እንዲያፈሩ ታደርጋቸው ዘንድ ከአንተ እንሻለን አሉት። በዛም ጊዜ ጸለይ እንዳሉትም አደረገላቸው። ይህንን ድንቅ ስራ አይተው ቁጥር የሌላቸው ብዙ አህዛብ በጌታ አመኑ። ከዚህ በኋላ ቅዱሱን ወስደው በጉድጓዱ ብረት ምጣድ ውስጥ አበሰሉት። አቃጥለውም አሳርረውም ስጋውና አጥንቱን ፈጭተው አመድ አድርገው ከረጅም ተራራ ላይ በተኑት። ጌታችንም ነፍሱን ወደ ስጋው መልሷት ደግሞ አስነሳው። ወደ ነገስታቱም ተመልሶ በክብር ባለቤት በጌታችን ኢየሱስ ስም ሰበከ። ቁጥር የሌላቸው አህዛብ አይተው አደነቁ፣ በጌታችንም አምነው በሰማዕትነት ሞቱ። ነገስታቱም ደግሞ ሙታኖችን ብታስነሳ አምላክ እውነተኛ አምላክ እንደሆነ እናውቃለን፣ በእርሱም እናምናለን አሉት። ቅዱሱም ጸለየ። ከጉድጓዱም ውስጥ ወንዶችና ሴቶች ጎልማሶችንም አስነሳቸው። እነዚያም በክብር ባለቤት በጌታችን ስም አስተማሩ። የገሃነምንም ወሬ ተናገሩ። ጥምቀትንም ተቀብለው ተመልሰው አረፉ። ከከሃዲያን ነገስታት ጋር ሙታንን ያስነሳ አይደለም የረቀቁ ሰይጣናትን አሳየህ እንጂ ብለው ተከራከሩ። ከዚህም ከጭንቀታቸው ብዛት የተነሳ ከአንዲት ዳሴ ዘንድ አስጠበቁት። እርሷም እንጀራ ልትለምን ወጣች። የእግዚአብሔርን መልአክ በላዩ ከበጎ ነገር ሁሉ የተመላ ማዕድን አቀረበላት። የዚያሽ መበለትም የቤቷ ምሰሶ ቅርንጫፎች አበቀለ፣ ታላቅ ዛፍ ሆነ። ያቺ መበለት በተመለሰች ጊዜ የቤቷ ምሰሶ ቅርንጫፍ አብቅሎ ታላቅ ዛፍ እንደሆነ ስለ ማዕዱም ይህን ታላቅ ምልክት አይታ፣ የክርስቲያኖች አምላክ ሰው ተመስሎ ወደ እኔ መጣ አለች። ቅዱሱም እኔ አምላክ አይደለሁም የአምላክ አምላክ ባሪያ ነኝ እንጂ አላት። እርሷም እንዲህ ብላ ለመነችው፦ የአምላክ አገልጋይ ከሆንክ ከቸርነትህ እንድትደርስልኝ እለምንሃለሁ። ዕውር፣ ደንቆሮ፣ ዲዳ፣ ጎባጣ የሆነ ልጅ አለኝና ታድንልኝ ዘንድ እለምንሃለሁ። ስለጌታችን እምነትም አስተማራትና በመስቀል ምልክት አማተበው። ያን ጊዜ አየ። ቅዱስም በሌላ ጊዜ እንዲሰማ፣ እንዲናገር፣ እንዲሄድ፣ እንዲያገለግለኝ እኔ እሻለሁ አላት። በዚያን ጊዜ ንጉሱ በሀገሩ ሜዳ ውስጥ ሲዘዋወር ያቺን ዛፍ አይቶ አደነቀ። ስለ እርሷም ጠየቀ። ቅዱስ ጊዮርጊስ በእርሷ ዘንድ የተቀመጠባት የዘች መበለት የቤቷ ምሰሶ እንደሆነ ነገሩት። ንጉስም ተቆጣ። ቅዱሱንም ከዚያ ወስዱ አስገረፈው፣ በመንኮራኩርም አበራዩት። ሙቶም በከተማ ውጪ ጣሉት። ጌታም ከሞት አስነሳ፣ ወደ ነገስታቱም ተመለሰ። ንጉሱም አይቶ ደነገጠ። ስለ ህይወቱ ማደነቀ። ከዚህ በኋላ ይሸነግለው ዘንድ ጀመረ። በመንግስቱ ላይም ሁለተኛ ያደርገው ዘንድ ቃል ገባለት። ቅዱስ ጊዮርጊስም እየዘበተበት ነገ በጠዋት ለአማልክቶች መስዋዕት አቀርባለሁ፣ አንተም ህዝቡ እንዲሰበሰቡ እዘዝ፣ እኔ ስሰዋ እንዲያዩ አለው። ንጉሱም እውነት የሚሰዋ መስሎ ደስ አለው። ወደ ቤተ መንግስቱ እልፍኝ ያስገብቱ አሳደረው። ለጸሎት ተነሳ፣ የዳዊትንም መዝሙር አነበበ። የዶሪያኖስ ሚስት ለእስክንድርያ ንግስት ሰምታ ቃሉ ደሳሰኛት። የሚያነባውንም ይተረጉምላት ዘንድ ለመነችው። እርሱም እግዚአብሔር ዓለምን ከፈጠረበት ሰው እስከሆነበት ጊዜ የሆነውን ሁሉ ሲያስረዳትና ሲያስገነዝባት ጀመረ። ትምህርቱንም በልቦኗ አቀርጾ በክብር ባለቤት በጌታችን አመነች። በማግስቱም ቅዱስ ጊዮርጊስ ለአማልክት ሊሰዋ ለማየት ሰው ሁሉ እንዲሰበሰብ አዋጅ ነጋሪ ዞራ የቤቷን ምሶሶ ያበቀለላት ያቺ መበለ ሰምታ እውነት መስሏት እጅግ እያዘነች ልጇን ተሸክማ እያለቀሰች መጣች። ቅዱስ ጊዮርጊስ ባያት ጊዜ ፈገግ አለ። ልጅስስ በምድር ላይ አኑሩ ያላት። ከዚያም ልጇን ጠርቶ ወደ አጵሎን ሂድ ወደ እኔ የመጣ ዘንድ በክብር ባለቤት በጌታ ኢየሱስ ስም እዘዘዋለው። ያን ጊዜ ያ ልጅ ድኖ ቅዱስ ጊዮርጊስ እንዳዘዘው ወደ ጣዖቱ ቦታ ሄዶ አዘዘው በጣዖቱ ማደሪያ ያደረው የአርኩስ መንፈስ ከማደሪያው ወጥቶ ቅዱስ ጊዮርጊስ ወደ አለበት መጥቶ እኔ ሰውን ሁሉ የማስት እንጂ አምላክ አይደለውም ብሎ በህዝቡ ሁሉ ፊት አመነ። ቅዱሱም ትውጠው ዘንድ ምድርን አዘዛትና ወዲያውን ዋጠችው። ጣውቱንም ከአገልጋዮቻቸው ጋር አጠፋቸው። ንጉሱንም ከወገናቸው ጋር አፈረ። ብስጭትና ቁጣውም እንደተመላ ወደ ንግስቲቱ ሚስት ዘንድ ገባ። እርሷም አምላካቸው ጽኑዓና ኃያል ነውና ክርስቲያኖችን አትጣላቸው አላልኩም አለችው። ይህንንም ከእርሷ ሰምቶ በእርሷ ላይ እጅግ ተቆጣ። ወደ ክብር ባለቤት ክርስቶስ እምነት የከበረ ጊዮርጊስ እንዳስገባት አወቀ። ከዚህ በኋላ በከተማ ውጪ እንዲጎትቷትና በመጋዝም እንዲሰነጥቋት አዘዘ። የሰማዕትነትን አክሊልም በመንግስተ ሰማያት ተቀበለች። ከዚያን ጊዜ ስለ ቅዱስ ጊዮርጊስ ስራ ነገስታቱ ሁሉ ደነገጡ። እፍረት ደግሞ እንዳይጨመርባቸው ከርሱ እንዲያርፍ ራሱን በሰይፍ ይቆርጡ ዘንድ እንዲጽፍ ንጉስ ዱዲዮንስን መከሩት። ያን ጊዜ የክብር ጊዮርጊስን ራስ በሰይፍ ይቆርጡ ዘንድ አዘዘ። ድል አድራጊው ጊዮርጊስ እጅግ ደስ አለው። እሳት ከሰማይ አውርዶ ሰባውን ነገስታት ያቃጠላቸው ዘንድ መከራውን ከክርስቲያን ወገን ጸጢል ዘንድ ጌታችንን ለመነው። ወዲያው እሳት ወርዶ ከሰራዊታቸው ጋር ሰባውን ነገስታት አቃጠለቻቸው። ከዚያም በኋላ የክብር ባለቤት ጌታችን ኢየሱስ ክርስቶስ ለቅዱስ ጊዮርጊስ ተገልጾ ብዙ ቃል ኪዳን ሰጣው። በምድር መታሰቢያን ለሚያደርግ ሁሉ እኔ ኃጢያቱን ሁሉ ደመስሳለሁ። በመከራው ውስጥ ሆኖ በባሕርም ሆነ በየብስ ውስጥ በደዌ በስምህ የሚለምነኝ እኔ ፈጥኜ ከመከራው አድነዋለሁ። ይህንንም ጌታችን ተናግሮ በክብር ወደ ሰማይ ወጣ። ከዚህ በኋላ ራሱን ዘንበል አድርጎ በሰይፍ ቆረጡት። በመንግሥተ ሰማያት አክሊላትን ተቀበለ። ከአገልጋዮቹም የቀሩት ስጋውን ወስደው በልብስ ጠቀለሉት፣ ወደ ሀገሩም ድዳ ወሰዱት። ቤተክርስቲያንም ሰርተው በውስጡ አኖሩት። ከእርሱም ቁጥር የሌላቸው ብዙ ድንቅ ታምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን። የቅዱስ ጊዮርጊስ በረከቱ፣ ረድኤቱ ሁላችን የክርስቲያን ወገኖች ከስጋና ከነፍስ መከራ ይጠብቀን ዘንድ ለዘላለሙ አሜን።